አሰላም አለይኩም ራህመቱላህ በረካቱ አህለን ወሰህለን ሀቢቢ፣ እንዴት ናችሁ? ደህና ናችሁ ወይ? አልሀምድሊላህ፣ እኔ በጣም ደህና ነኝ። ስራ እንዴት ነው? ቆይታ ሁሉ ሰላም ነው? እኔ ጋ ሁሉ ሰላም ነው፣ አልሀምድሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ማለት ነው ያው የአንድ እህቴ ጠለብ አለ። እንሻላህ ምን ምን እንደገዛሁ ደግሞ ሁሉ ማሳያችኋለሁ ማለት ነው። እናንተ በላይክ በሼር ቺርስ እስከብ ያረጋችሁ፣ አበረታቱ ማለት ነው ኢንሻአላ። እዚ ጋር እንደምትመረከቱት የንቅሳቱ ረከቦት አለ፣ እንደምታዩት እስከነ ማጪሻው እስከነ ሲኒው ማለት ነው። እንደምትመለከቱት እዚ ጋር የንቅሳቱ ሲኒ አለ። ያው ከብት ይላታያችሁት አንድ ደርዘን ማለት ነው፣ አንድ ደርዘን የንቅሳቱ ሲኒ ማለት ነው። ይህ ዋጋው ሺህ አምስት መቶ ብር ነው። ባለፈው ሺህ ሁለት መቶ ነበር። እኔ የእህቶች የራሱ ሲጠይቁኝ ሺህ ሁለት እያልኩኝ፣ ትላንትና ስጠይቅ ደግሞ ደሞ መልሼ ሺህ አምስት ገብቷል ብለውኛል። እና የዚህ ደሞ ረከቦቱ የራሱ ይሻለ ብዙ ጊዜ ማሳያችኋለሁና፣ ይሄ ወደ ዲዳ ዲቦ የሚሄድ እቃ ነው። ዛሬ የሚሄድ ነው። ዛሬ ቅዳሜ ማደ ዛሬ የሚሄድ ነው፣ እና ረከቦቱም ደግሞ ይህን ይመስላል። የንቅሳቱ ረከቦት ነው። ይሄ ዋጋው 3500 ብር ነው። እስክሞ ማጨሻው ማለት ነው። ሲኒው 1500 ብር ከዛ ምን አለ ሱፍራ አለ ማለት ነው። ሱፍራ ትልቁ ሱፍራ ነው። እንደምትመለከቱት አያችሁት፣ የሲኒ አለው ይሄ የሲኒው ነው። በወርቃማ ከለር ነው እንደምትመለከቱት፣ ያው ብዙም ካሜራው ላይ ላይታይ ይችላል። ከዛ እዚህ ጋር ደግሞ የምግቡ አለ ማለት ነው። የምግቡ ሁለት ሜትር ነው። በጣም ሰፊ ነው። ማሻላ በጣም ደስ ይላል። ሱፍራው ያው አንደኛው ሱፍራ ነው ኳሊቲው። ለእንግዳ ብቻ የሚመጣ ሱፍራ ነው እና እነዚህ እስከነ ሲኒ እስከነ ሱፍራው እስከነ ረከቦቱ እነዚህ ይመስላሉ ማለት ነው። ሌላ ደግሞ ጠለባ ላይ ልብስ አለ ማለት ነው። አያችሁት? ልብስ ቀሚስ አለ። ባለፈው ልክ እንዳሳየኋችሁ ሽፎኖች በተለያዩ እንትኖች ማለት ነው አለ። እንደዚህ በእንደዚህ አይነት ባንደኛው ነው እስከ ሶስተኛ ደረጃ ያለው አለ። በእንደዚህ አይነት ቀሚስ ማለት ነው ሲለበስ ማሻላ በጣም ነው የሚያምረው። እንግዲህ ሶስት ነው እንትን ያልኩት የጠለቅኩት እንደሆነ ይሄም አለ። አንድ በሉ በተመሳሳይ ካለር ማለት ነው። ይሄም አለ ማለት ነው። ሶስት ናቸው እነዚህ። እነዚህ ወደ ቆሼ ነው የሚሄዱት። የስጡት የሚሰጥ ዕቃ ነው፣ ልብስ ነው እነዚህ ማለት ነው። የነዚህ ደግሞ ሻርቦች ሶቱ በተመሳሳይ ነው ያረኩት ያ በኔ ምርጫ ስላሉኝ በራስሽ ምርጫ ስላሉኝ፣ ነጩ ማለት ነው መቅረቧ ሻርቡ ነጭ ነው እንደምትመለከቱት። ይሄ ዋጋው ሺህ አምስት ሲሉታል። የእኔ ደግሞ ግን የገዛውት ሺህ ሁለት መቶ ብር ማለት ነው። ይሄኛው ሺህ ሁለት መቶ ብር ቀሚሱ ሁለት ሺህ ብር ነው። አልነገርኳቸውም ሒዛቡ አታምረው ሻርቡ ወላይ ከእንትኑ ከቀሚሱ ጋር በጣም ነው የሚያምረው ማለት ነው። እና ከሽፊኑ ጋር ሲለበስ ያኛው ብሉ ብላክ ስለሆነ ብሉ ብላክ በነጭ ሲለበስ በጣም ያምራል። እንግዲህ ያው እንደነገርኳችሁ ሶስት ናቸው። እንት ነው ሲታርቦቹ ሶስት ናቸው ማለት ነው። እና እዚህ ኢንሻአላ ሌላ ደግሞ ቅድ የማሰፋቸው ልብሶች ስላሉ ሌላ መገዛዛቸው ልብሶች ስላሉ አንድ ላይ ወደ ቆፊ ነው የሚሄደው። እነዚህ ሌላ ደግሞ ሌላ ደግሞ ምንድነው ያለው መሰላችሁ? እዚህ ጋር ብሉ ብላ ምንጣፍ አለ ማለት ነው። እነዚህ ምንጣፎች ሁለት ናቸው። ሁለት ሁለት በአራት ሁለት በአራት ሁለት ምንጣፎች ናቸው ማለት ነው። ማሳያቸዋለሁ። አንደኛ ይሄ ነው፣ አንደኛው ደግሞ ይሄ ነው። ፌስ ላይ አላወጣሁት ማለት ነው። እንደምትመለከቱት ሁለቱም በተመሳሳይ ከለሮች ናቸው። እና እነዚህ አሁን ለምሳሌ ምንጣፎች ሁለት ምንጣፍ እስከ ሲሚረከቡት ሱፍራው እና እንተነዛ መጅለስ አዛለች ማለት ነው። እንትን መፈረሻ ማለት ነው። እዛ ልብስ ቤት ነው ያለው ስጋጃ አለ። ሶስት በአራት ስጋጃ ትልቁ ስጋጃ አለ እዛ ነው። እንደገና አሁንም ጨርቅ አስ እንትን ብያለሁ ማጥለቂያ እስከነ ፍራሹ እስከነ ትራሱ ሁሉም እዛ ስፌት ላይ ነው። ስፌት ቤት ነው ያለው ማለት ነው። እና ለማምጣት አልተመቸኝም። ይሻላል በኋላ ዘዲ ጋር ሊቦ ወስጄ ፈርሽ አሳያቸዋለሁ። ንላ ይሄ የእሷ ነው ማለት ነው። እስከነ መፈረሻው፣ እስከነ ምንጣፉ ሁሉም ነገር የልጅቷ ነው። ይህ ትላንትና በቡታጅራ ነው ያመጣሁላት ማለት ነው። ሌላ ደግሞ እዚህ ጋር ጅንትና አለ። ያልጋ ልብስ ማለት ነው። ያልጋ ልብስም ሁለት የፈር የትራስ ጨርቅ አለው፣ ሁለት ቤቢ አለ እና ሜትር 50 ያልጋ ልብስ ነው። ይሄን በትዕዛዝ ነው ያሰራሁት። ዋጋው 4300 ብር ነው። በሜትር 50 ሲሰራ ይሄ ቤቢው ነው እንደምትመለከቱት። ከዚ ባለፈው አላሳያችሁ አፈራሸው ልክ በሱ ዘር ነው የተሰራው። ይሄን ይሄኛው ደግሞ ይሄ አሁን ያሳየዋችሁ ቤቢው ነው። ይሄ ደግሞ ራስ ጨርቁ ነው። በጣም ያምራል። ማሻላ። ውስጡ ላይ ራሱ እስፍንጅ አለው፣ እንደዚህ ሲተኛበት ምቹ እንዲሰጥ በእንትን በስሱ በሱሱ በቀጫጭኑ እንትን ስፍንጅ የለ እሱ ገብቶበታል ውስጥ ላይ የሆነ ምቹት አለው ማለት ነው። እንትኑም ደግሞ ያልጋ ልብሱም ደግሞ በሁለት አይነት ነው እንትን ያሰራሁት ማለት ነው። ያው ያልጋ ልብሱ ሰዎች እንደምትመልከቱ ያው ማውጣት ብዙ የማይጠበቅብኝ ጊዜ ለእናንተ ለማሳየት አክል ነው። አያችሁት። ያው አንደኛው በዚህ ከለር ነው። ያልጋልሴ ሜትር ካምሳ ነው። ሌላ ደግሞ በዚህ ከለር ነው ማለት ነው። ሌላ አንደኛው ደግሞ በዚህ ከለር ነው የተሰራው፣ በዚህ ከለር ይሄም ሁለት የትራስ ጨርቅ አለው፣ ሁለት ቤቢ አለው። እና ሜትር 50 ያልጋው ልብስ አለው ማለት ነው። እና በሁለት አይነት ከለር ነው የተሰራው። እና ይሄን ይመስላል ሀባይ ኢንሻአላህ። ያው ቪዲዮ ሺር ላይክ እያደረጋችሁ አበረታቱኝ ጣል። በአስተያየትም ካላችሁ የምታዙም ካላችሁ ደግሞ ኢንሻአላህ አናግሩኝ፣ እተባበራችኋለሁ፣ እሰራለሁ። እኔ ለመስራት ዝግጁ ነኝ። እናንተ ብቻ ሼር ላይክ እያደረጋችሁ። አበረታቱ ማለት ነው አልহামዱሊላህ ያው አንድ አንድ ህይወት ጠለብ እንትን ይያሉኝ ነው ጀዛቸው ላይ ሶላት ነው ግን ያው ላይክ ሼር ያንስዋል ቪዲዮ አበረታቱ ማለት ነው ኢንሻአላህ ሌላ ቪዲዮም ደግሞ ይኖረኛል ቢዝንላህ በዚህ ሰሞን ወደ ጋር መቃ የሚሄድ ምቃ ስላለ ኢንሻአላህ ይቀርጽላችኋለሁ እስከዛው እና ላይክ ሼር ያርጋችሁ አበረታቱኝ መልካም ቆይታ ይሆንላችሁ ማለት ነው